አሉ አልহামዱሊላ ይቅርታ ራስቸው ነው እኔ ደሞ ነው ማለት ነው እንግዲህ ላይ አይቾ ሰርቼ ነው እንትን ያልኩት ነው እንኔ የምላችሁ ምን፣ ይሄ ደግሞ ኧረ ደግሞ፣ ዛሬ ወዴት ሄድክ? ኧረ ተው ተው ተው ተው ተው ተው፣ ወይኔ በላቸው አለ፣ ወይኔ በላቸው እና እስኪ አንተ በቃ

እንዴት ነው አይ አሁን አሪፍ ነው እንትን እያስተጋባባችኋል ወይስ እንዴት ነው ነገሩኝ እስቲ ያው በእንትን አልገባውም እንደዚህ ነው ሰዓት የሚሰጠው ይላሉ ምን አውቃለሁ ስላኔ እንደው አቦ አስር ነው የሚያወሩት ድፍ ያ በእንትን አድርገን እንትን የምንለው ነው ሰዓት አይሰጥም ይላሉ ግማሾቹ ግማሾቹ ደግሞ ችግር የለውም ይላል መጣን ሳድን እንኳን ደህና መጣችሁ አርፋጂ ሁሉ እያረፈርኩኝ ተምሌሉን ጠዋት ሰራሁኝ። ግን ማለት አሁን ሶስተኛ መሆኑን ረሳሁና አራተኛ አድርጌዋለሁኝ እኔ ማለት ነው። ለዛ ነው እና ማሌሽ መጣ። እሺ እንኳን ደህና መጣችሁ። አህለን ሙጫ ሙጫ አህለን ሳዳ በጂ አህለን ሳዳ ሳዳ ካሊ ዲል ነበረ። ወይኔ ማለት ወይኔ በላቸው፣ ወይኔ በላቸው። ምን ነው አሁን በዚህ ሰሞኑ እንደዚህ ነው የምገባው። እና ለቀጣይ ግን ደግሞ በአዲስ እንገባለን። ያው አዳድስ እየተማርን ነው። ስለዚህ እንዴት ነው ሙከየፉ ምናምን? አይቀዘቅዝ ግን ይጮሃል። ውሽ ተኛሽ? አልተኛ ዛሬ እንኳን አልተኛውም፣ ግን አይኔ በጣም እያቃጠለኝ ነው። አይ የኔማ የጤንነት እኮ አይደለም ይሄ ማለት ነው ሰው እንዴት ተቀምጦ እንቅልፍ ይደፋዋል? ሰው እንዴት ማታ ተኝቼ ነው የማድረው? ማታ ግን የምተኘው በነገረት ሌሴን ሰዓት ነው፣ ሁለት ሰዓት ወይ ደግሞ ሶስት ሰዓት ማለት ነው። በዱባይ እስከ ሶስት ተኩልም እቆያለሁ። ስልክ እየጎራጎርኩ እኮ ነው እንጂ የምንጨርሰው አሁን ግሩፕ አንድ ሰዓት ነው የምንጨርሰው እንጂ ሌላ ምንም የማድርገው ነገር የለም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። አሌይኩም ሰላም ወረህመቱላሂ ወበረካቱ። ከስልኬ ነው። ጨለማ ነው፣ ጨለማ እኮ ነው። ይሄ እንትኑን ጨለማ ነው። ጥቁር ነው። ጥቁር ነው እንትኔ፣ የኔ ስክሬኑ ጥቁር ነው። ለምን እንደሆነ አላውቅም። በእንትን ልግባ እንዴ? በፎቶ ልግባ እንዴ? ያንቺ ፍልስፍና ያላ ያላ ያላለቀ እንደው ሰዓት አቃጠልች። ጨለማ ነው እንዴ? ጨለማ ነው የምራችሁ ነው። አረ ከኔ ጋር ጨለማ አይደለም ት እንደ የገባ እንደ እኔ እኮ አልተፈላሰፍኩም እኮ። አንዳንዴ እየጠቁረ ለምን እንደሆነ አጠቅም ምን ስልኬ እንደዚህ ጥቁር የሚያመጣው? ቻዩ ደህና ነው እሺ እኔማ ቻዩ ደህና ነው ለማንኛውም እኔማ ተወው አለሁኝ አልነካካም እናቴ ደግሞ ነካክቼ በኋላ እንትን ቢለኝስ ሰኔን ማለት ነው። እስካሁን ድምጽ የለ እስካሁን ማለት ነው። ቁርስ አልበለሁ ራበኝ። ከዛ ደግሞ ማለት ነው እየበለሁ ደግሞ ይርበኛል፣ ያብሰከስከኛል። በቃ አምጫምጬ ይለኛል። ሂዲ ሂዲ ይለኛል። በቃ ምን እንደማደርግ ግራ ገባኝ፣ ግራ ገባኝ። ከዛ ደግሞ ማለት ነው ምን ልላችሁ ነበረ? ውሽ ጠፋኝ። ቶንሲል ሊዜ ነው መስል ጉሮሮ ያሞኛል። እሺ ነካክች ሰው አይታየኝም። ስድስት ሰው አለ። አውሪ እየሰማንች ነው። ድምጽ የለም። አራ አለ

እኔ ምለው ግን እናንተ ማለት ነው ሆነ እየፈራው ነው ማለት፣ እየፈራው ነው ስላችሁ ኩላሊት ይዞ የሆነ ወይ ብዬ እየፈራው ነው ማለት። አሁን በአንድ ጎኔ ያቃጥለኛል፣ በቃ ወደ ታች እየገጥተኛል፣ ከዛ በጣም እያንገበግበኛል። አትንኪ ይለኛል፣ ቁስር ይላል፣ ድክም ይላል፣ ድንዝዝ ይላል። እና ይሄ ምንድን ነው ምልክቱ ምንድን ነው? እኔ አይገባኝም። እንትን ላይ አሁን ጎግል ላይ ሄጄ ለማየት ማለት ጭንቀት ነው። ዘዛ ሲሄድ በቃ የሚያወሩት ሁሉ እየታመምኩ ነው የሚመስለኝ። ስንት ሰዓት ነው የምትነሽው? ስንት ሰዓት ነው የምትነሽው? የምነሳው በፊት በፊት በፊት በፊት አምስት ሰዓት ነበረ። አሁን አሁን ደግሞ ልጅቷ ሻሽላ በጠዋት ስለማትሄድ ስድስት ሰዓት ተኩል ስድስት ሰዓት ሰባት ሰዓት የምነሳበት ጊዜ አለኝ ቅዳሜ እና እሑድ ከሆነ ደግሞ ስምንት ሰዓት ሰባት ተኩል ስምንት ተኩል የግመል ስጋ ብይ እንዲጠግብ ክፍት ነው እሰማለሁ አደራ ከተጠራው ውጠሩኝ ቁጠሩኝ ለማለት ነው ወይስ ጥሩኝ ለማለት እኔም ዝም ብሎ ይርበኛል

ወይ ደግሞ ማለት ነው፣ እስቲ አዋጡና ባሌ ና አምጡልኝ። እዚሁ ምን ችግር አለው? እኔስ ኢትዮጵያዊ አይደለሁኝ? 10፣ 20፣ 30 ብላችሁ አዋጡና ባሌ አንዳንዴ ውሃ ያልጠጣሁ ቀን የሆነ ቀይም አይባልም፣ በቃ የሆነ ብቻ ከበፊቱ ይቀየራል። ሌላ በኩል እንኳን የለብኝም፣ ግን እንደዚህ እንትን የሚለው ውሃ ስለማልጠጣ ነው። ውሃ ጠጭ ተብያለሁ። በቀን አንድ ሌትር ነው የተባልኩት። አንድ ሌትር ሙሉ ጠጣለሁ። በጣም ነው የምጠጣው። እንደኔ ውሃ ሚጠጣል እህ ሰሞኑን ተውኩ ግን እንዳትቀብጭ፣ ዱባይ መርቶ አይሆንሽም። አረ ምንም በወጣው አንቺ እንዴ! እሱማ እኮ ዱባይ ካልወሰድሽኝ፣ አንቺ የቀመሹን አንቺ የቀመሹን ስቃይ እኔም ልቅመስ እና ልረዳሽ ያለኝ። ከዛኔ ደግሞ አልፈልግም፣ እዛው ሆነህ ትረዳኛለህ አልኩት። ከዛ እሱ ደግሞ አንቺ በቃ እምቢ ካልሽኝ እኔ በባህር ሳኡዲ እሄዳለሁ አለኝ። አይ በቃ እኔን የማፈልገኝ ከሆነ ይሄድ አልኩት። በቃ እኔንም የማፈልገኝ ከሆነ ይሄድ፣ እኔ ኢትዮጵያ ገባለሁ። ግን እኔ ደግሞ ሌላ እገባለሁ አንተ ሳኡዲ ከሄድክ አልኩት። አይ ምስኪን፣ እንደዛማ ከሆነ አሪፍ የት ቀመጣለሁ አለ። አርኮ ተቀመጥ፣ የምሬ እኮ ነው። ማስፈራሪያዬ እኮ ይችላል እዴ

እንደ የምሬ እኮ ነው አሁን በቃ ማለት ተሰገደ እንትን አዛን ተባለ ማለት ነው፣ አለቀ እና፣ የምሬ እኮ ነው አልሚ ማስፈራራዬ። በቃ አንተ ሳኡዲ ከሄድክ እኔ የኢትዮጵያ እገባለሁ። አንተ ሳኡዲ ገባ ሲባል እኔ የኢትዮጵያ እገባለሁ። ከእዛ በቃ እንዴት አደ። ኧረ፣ አልሚ ባልና ጉፋን አልጋ ስር ሞልቷል። አትጨነቂ። እንደ በረካ ተው አልቅም አላውቅም ፋፍዬ፣ ግን ማለት ነው ይሄ እንደዚህ እንትን የሚልሽ ካፒታይዝ ተዘግቷል። ምክንያቱም እኔ እዚህ ቤት የመጣው ጊዜ የመጀመሪያ ጊዜ ማለት ነው እንደዚህ ምግብ አልበላ ብዬ፣ ስድስት ቀን ሰው ምግብ ሳይበላ ውሃ ጠጥቶ ማለት ነው ስድስት ቀን ስድስት ቀን፣ በስድስተኛው ቀን ግን አልቻልኩም። በቃ አቃተኝ። ምግቡን ልበለው ስል ሳቀርበ የሆነ ሬት ሬት ነው የሚለኝ በቃ ሳይው ገና እንትን እየሆነ እኔ እንጃው እንትን ሊለኝ በቃ አይፈልግም ከዛ ሐኪም ሐኪም ቤት ከርኩኝ። ሀብታይዝ ተዘግቶ ነው አለ። ከዛ ኪኒን ሰጠኝ፣ ሀብታይዝ እንዲከፈትልሽ ብሎ መርፌ ወጋኝ። ከዛ እሱን ከወሰድኩ ወዲህ እናቴ፣ አሁን እንደ ጅብ እበላለሁ። እንደ ጅብ ማለት ነው የምበላው። በጣም ነው እንትንምነው አረ፣ እኔ ብቻ ይመስለኝ ነበር። ሰውነቴ ዝም ብሎ ይደክመኝ። ሰውነትማ እኔም ይደክም። ሰውነት ሰውነቴ ይግላል። የሆነ በቃ እኔ እንጃ ብቻ ድክም ይለኛል። በተለይ ልቤ፣ ውይ ልቤ፣ በጣም ነው የሚደክምብኝ። ስንት ጊዜ ኦፍ ኦፍ እንደምል። እሺ፣ ሳዳ ሳዲሻ እንዴት ነሽ? እንኳን ደህና መጣሽ። ማሪሻት፣ ይ የኔ ውድ እንኳን ደህና መጣሽ። መሆን ሁሉ ሰላም ነው። ከኔ ጋ አለሁልሽ። አልሐምዱሊላህ። ውልክፍ አለሁ። እሺ ጀርባዬ በጣም ያቃጥለኛል። እኔም ፋፍየውን ላይ እያቃጥለኛል በቃ ትናንትና ትናንትና አሁን እናንተ ጋ እንትን እያልኩኝ ማንጋ ነበረ አጫውተን ማለት ነው። እሱን ከፍቼው በዛው ለጥ ብያለሁኝ። ስልኩ ጨርሶ ሌላው ሰው ጋር ይሄዷል። ይሰማል እኮ እንትኔ ይሄ ልቤ ልቦናዬ ነው የሚባለው እሱ ይሰማል ግን መነሳት ነው ያቃተኝ። በቃ መነሳት አሁንም ተኝቼ አሁንም ይደፋኛል። አሁንም ተኝቼ አሁንም ከዛ ሴትዮዋ መታ ስለፈልፍ ምንድን ነው የተፈጠረው ብዬ ንቅትላሉ ተኝታሻል እንዲ አለት እሷ ምን ነው አልኳት። እንዴ ስራ የለኝም ምክንያቱም ስራ ጨርሻለሁ። ራት አልሰራም። ራት ሰሞኑን ሰርተን አናውቅም። አወና እንትም በይ ረ በጣም ይሄ ሰው አንድ ማለት ነው። ይሄ ታፋይ ግጀርባይ ማለት ነው። እንትን ይላል፣ የሆነ ወደታችን ስበኛል፣ ድክም ይላል፣ ይቃጠላል። በጣም ነው የሚጋየው። በቃ የሆነ ሰውነቴ ሁሉ ይግላል። ረ እንጃ አላቅም፣ የቱን ዘርዝር፣ የቱን ንት። ብቻ እንደ በሰላም ይ በሰላሙ ሀገራችን ያስገባ ነው። ፍ የህልም ስቃይ የእውነት የህልም ስቃይ ነው እና ፍ በረከት የምቀስ ሽኩላሊት እንዳይሆን፣ እኔ እንጃ ሩቀዬ፣ እኔ እንጃ አላቅም። ወላሂ እኔ ራሱ ፈርቻለሁ አሁን እንኳን አንዳንዴ፣ እንዴት ነው ኩላቴ ምን ምንድን ነው የሚያመው ብዬ ስል አንዳንድ ምልክቶች እነሱ የሚናገሩትን እኔ ያመኛል። ግን ያንን ደግሞ ለአለማመን፣ ጌታ ሆይ እንደዚህ ወይ ደግሞ ምን አረኳላ እንትን ጭንቅላቴ ውስጥ ይሄና ምተህ ደግሞ የምታሳስበኝልና በቃ በጣም ረዥም ጉዞ አስባስብ እና ውይ ውህ ይቅር በለኝ እልናተመልሼ እንደገና ደግሞ እንዲረሰው አደርጋለሁ። ያን ነገር ላለማመንም ማለት ነው። አለሁልሽ አረ፣ ወዴት ወሰድከኝ? አረ፣ ወዴት ወሰድከኝ? አለሁልሽ አረ፣ ሁሉም ጋ ነው ድካም። እሺ ፈጣሪ ሆነን። አዎ በጣም ፋፊዬ፣ እንዳንቺ ባረገኝ በዘጋኝ። ኧረ አፍሬ፣ ምነው እናቴ አረቢ ተመርመሩ። ሳዕዲ ፋፊ፣ ውይ እኔ መመርመሩ። አሁን ማነው ይወስደኛል? ምን እኛ ቤት ሹፌር የለም። ሹፌር ችግር ነው። ሰውየውም እናቴ ስራ ነው፣ ለራሱም ለልጆች እንኳን እንትን አይልም። ለእኔ ቀርቶ ማን ነው በዛ ላይ ሐኪም ቤት ሄደ ኔኪኔና መቃም መቃም ሰልችቶኛል። በጣም ነው የሰለቸኝ በጣም ማለት ነው። ጨጓራ እንደዚህ እያመብ የሆነ ፀሐይ ምናምን ሲለካኝ አሁን ጨጓራ ይነሳል። ከዛ በዛ ምክንያት ሐኪም ቤት ከሄጄ የማላመጣው ኪኒን የለም። ምቅም አለውኝ አልጨርሰውም፣ ግን መጨረስ አልጨርሰውም። አንዳንዱ ደግሞ አይስማማኝም። ልክ ጉሮሮዬ ጋር ቁጭ ይላል። ወይ አይሄድ ወይ አይለወስ ወይ ምን አይል፣ በቃ ቁጭ ቁጭ ይላል። እኔም ሰሞኑን የምሞት መስሎኝ ነበር፣ ግን መለሰኝ። ያው ሲያመንማ እኛ እኮ የምንኖር አይመስለንም። የምር በጣም ከባድ እኮ ነው። የሆነ እንትን እኔ አሁን ካመመኝ በቃ እንትን የምል አይደለም። የሆነ ምድን ራሱም አይመስለኝም። በቃ ወይ አባቴ ጋር ደውዬ አልቅሼ አባቴ በቃ ቸው ነው። በቃ አሁን ያመጣው ባህሪ ደግሞ ይሄ ነው። እኔም እንዳንቺው ነኝ። የሚያረገኝ ቴሳዲ፣ በጣም ያቃጥለኛል። እኔም እኔም እኔ አምስት አመት ነው እንደዚህ መቃጠል የጀመረው። ይህ በጣም ከባድ ነው። ኧረ መቀነስ ፈልጋለሁ። ደግሞ እኮ የበላሁት ቢበላ ጥሩ ነው። እኔ አያስፈሳኝ፣ አያስገዛኝ እኔ ደግሞ ውስጤ ድክም እንኳን ለመስራት፣ ለመብላት፣ ለማውራት ይደክመኛል። እግሬ መቆም አቃተኝ። ብቻ ፈጣሪ ለሀገራችን በጣም በጣም ወላሂ የሆነ እኔ አንዳንዴ ውስጥ እግሬ ማለት ነው ሁለቱም ሮመዳን ላይ አሁን እንዴት እንደጨረስኩ ነው የምናውቀው። ሁለቱ እግሬ እየተቃጠለ ማለት ነው የሆነ ቅጥል እያለብኝ እንትኔን ይሄ እያደረግኩ ጫማ ያወልቅና ማለት ነው እንትሉ ሰራሚ ኩን ዝምብዬ ረግጦ ረግጦ አደስቱ ትንሽ ቀዝቀዝ ዘንተ ሲል ግን ደሞ መልሸ ደሞ እለብሳለሁ ማለት ነው። የሆነ ይሆነ በእንትም ደግሞ ደሞ ለና ፈራና ደሞ እንተናላለ በቃ በጣም ነው የሚቃጠለው። በጣም ብዙ ምቆይ ምቆም ከሆነ አሁንም እንደዛው በጣም ምቆም ከሆነ ያቃጥለኛል። ውስጥ ግን እና ብቻ ለሁላችን አቤ ቃል ይገ አቤ ቃል ይገደለኝ ቤቱ የእንተን እንተናረኩበት አልሚኒየም እንዳንሽ Ah ብቻ ላ ቅንፋፊ እኔ እንጃ ብቻ አላህ ይርዳል ማለት የውስጣችንን አይቶ እሱ ይርዳል። እኛ ምንም አንለውም። የምር ያው የመጣውን ነገር በጸጋ እንቀበላለን። እኔ አሁን ላይ የምር ስልችት በቃ ስልችት ምርር ምርር እየሆነ በቃ እኔ እንጃ መጨረሻ እንትን ሰው የሚደርሰው እንዴት ነው? በጣም እንደዛ ላይ ነኝ እኔ አሁን በቃ አሁን ላይ ዝም ብዬ ልስራ እንደው ብሩ ይምጣ ወይ ደግሞ እንትን ፍላጎት ኖረኝ አይደለም። አሁን ላይ እየሰራው ያለው ስራ ራሱ ማለት ፍላጎት ኖረኝ አይደለም። እሺ ቆይ ደሞ፣ ሀገር ለመሄድ ስለተነሳው እገነግጣለሁ። አብሽሪ ሁቢ ፈጣሪ ይርዳነ፣ እረፋት እረፍት እንጀራ ይስጠነ። ፋፊ ኢንሻአላህ ይሰጠና። ቢያቃጥለው የቆምበት ነው። ደሞ ሐኪም ቤት ሐኪም ቤት ብንሄድም ለውጥ የለውም። ማስታገሻ መድኃኒት ነው የሚሰጡን። ስንጨርስ ግሩብ እንጫወት። በትርፍ በተሰብ ከረሳሽ ፍርዬ፣ ልትገቢ ነው እንዴ ሳዲ? ገጠሪዋ ግቢ ቶሎ በይ። አይ ወሬ ቀይሮም የለም ምንም የለም ዛሬ፣ ማንም ሰ ቀይረ የለም የወሬ፣ ምን እናድርጌ? ሆዳችንን እኮ አወራን ፋፍዬ፣ የምር ግን እኮ ስደት ላይ ሆነን እኮ አንድ ሰው እንትን የሚል የለም። ምስኪን ሁሉም እኮ ላይ የራሱ ሕመም እንትን እያስታመመ ነው። ከባድ ነው ብቻ በጣም ይከብዳ ግቢ ስቲም በለጡ ሲሊንካላ ከችልኝማ እልካልኛል። ይቆይልላክ። ከቤተሰብ እናመሰግናለን ከልብ። ለቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ብዝት ይበልልኝ። በሰላም ምንገናኝ አድርገን እስከዛው ድረስ አሰላሙ አለይኩም አርሀምቱላሂ በረካቱ